ነአም በሶስት ሁኔታ እንቀረዋለን። ስኩም መጣበት ስንል ማንኛውም ስኩም ማለት አይደለም። የተፈለገው ምንድ ነው ከስኩን መቶበት ከዛ በፊት ከመዲ ፊዴሎች ወይ ከመዲ ጦበይ ፊዴሎች ከሶስት አንዱ ከመጣ ማለት ነው። ያኒ አሌፍ ማቀበላ መፍቱ የሆነችው ከመጣች ወይም ደግሞ ዋው ማቀበላ መዱም የሆነው ከመጣ ሶስተኛ አሊያ ማቀበላ መክሱር ሁና ስኩን መጨረሻ ላይ ምናቆም ከሆነ ይሄ መድል አሪድ ሊስኩን ተብሎ ተብሮ ይጠራል ነው የሚለው ሌላው ቀጥሎ አለው መድል በደል ማለት ነው በደል ማለት ልዋጭ የው ምትክ ማለት ነው ምትክ እንግዲህ ከሌላ ፊደል ላይ ከተክቶ ይመጣ መዲ ነው ና ይሄ ከሌላ ፊደል ላይ ሲተካ ምን ሆነ መዲ ሆነ ለምን ተባለ በደል ተባለ። በደል ማለት ልዋጭ ማለት ተለውጦ ማለት ነው ምን ተለውጦ ከዛ ፊዴል ከለውጦ መድ ሆኖ የመጣ ማለት ነው። ከፊዴሉ ሲለወጥ ምን ሆነ? እሱ መድ ሆኖ መጣ። ስለዚህ ምናሉት አሉት መድል በደል ተባለ እናየዋለን። ማሆል መድል በደል መድል በደል ማነው አለ ልዋጭ የሆነው መድ ማለት ነው ያኒ በደል ማለት ከዛ ፊዴል ላይ

ማል ሓምዘቲ ከሃምዛ ጋር ፊ ከሊመት ባንዲ ቀላል ላይ ሃምዛውና ሃምዛውና መዱ ባንዲ ቀላለ እንደማን ማለት ነው። እንደ መደል ሙንፈሲል መደል ሙንፈሲል ላይ ግልዚ ጋ ሌላ መደል ሙተሲል ማለቴ ነው። መዱና ሀምዛው በአንድ ላይ ከመጡ ነበር ያል ነው። እዚህም ላይ ምንድ ነው አየሽተሚ አለመዱ መዱ ሊመጣ ነው። መዓል ሀምዘቲ ከሀምዘገ ፊ ከሊመቲ በአንድ ቃላት ላይ ላኪን፣ ነገር ግን ይሄ ነው፣ ተተቀደሙ ለሀምዘቱ ሀምዛዋ ልትቀደም ነው። አላልመዲ ከመዱ ማለት ነው። ከመዱ በፊት ማን ትቀደማለ ሀምዛዋ። እዛ ላይ ግን ምን ነበረ? ሀምዛ ትመጣለች፣ ከዛ መዱ ነበር፣ መደል ሙተሲል ላይ እዚ ላይ ግን ምንድነው ሀምዛና መዱ በአንድ ቃላት ላይ ናቸው። ነገር ግን ሀምዛዋ ትቀደማለች ከመዱ በፊት ሀምዛው መጣ ከሆነ ይሄ ምን ይባላል? መዱል በደል ይባላል። ሚሳሉ ምሳሌ ብንመለከት አደመ፣ አደመ ወኢማነ ወኢማነ፣ አስሉሁ መሰረቱን ብንመለከት ደሙ ነበር ደሙ። አሁን እጂ አአ እምትለው ስኩሯ ወዲ ምን ተቀየረች ማለት ነው። ወዲ መዲ ተቀየረ ወዲ ማን ወዲ ያ ተቀየረች ማለት ነው። ወዲ አ ነጀ ወዲ አሊፍ ስኩን። ስለዚህ ምን ሆነች ማለት ነው? መዱል በድል ከማን ስለተከ ከዚች ከስኩኑ ሀምዛ ስለተቀየረች ምን ተባለች መዱል በድል ከባለች። ወከዛለክ ወኢማና ነበር ኢማነ ነበር ኢማነ ከዛ ኢማናን ሐምዛውን ቀይረም ቢሐምዘተይን ማለት በሁለት ሐምዛዎች ማለት ነበረ ኢማናን፣ ነበር ሁለት ሐምዛዎች ነበሩ። አንዷን ወን ሐምዛ ወደ መድ ቀይርናል። ስለዚህ የምን ይባላል? መዱል በደል ይባላል። ይሄ ነው። ወሱ ቆ አይጅ ተሚያል ሰበሳል መዱ መዱ ማለ ሐምዘቲ ፊ ከሊመቲ ባንዲ ቃለ። ላኪን ነገ ግን ተተቀደሙ ትቀደማለ ሐምዘቱ ሐምዛ አለል መዲ ከመዱ ሐምዛው ትቀደማለ ከመዱ ሚሳሉ ብንመለከት አደመ ወኢማነ እንደምንለው አስልሆ አዕደመ ነበረ ኢእማነ ነበረ ቢሃምዘተይን ማለት ነው። ስለዚህ ይሄ ነው። አሁን መደል በደል የሚባለ ወይም መድል በደል ምቅዳር ሃረከተይን። ይሄ የሚሰበው ሁለት ሃረካ ነው። የሚሰበው ሁለት ሃረካ ነው። የሚሰበው ኢማነ አደመ

የት ተተካቻስ? አን ለሐምዘት ሳኪና ስኩን ከሆነ ሐምዛ ከተክታ ስለመጣች ስኩን ከሆነች ቹ ሐምዛ ከተክታ ስለመጣች ለመጣሽ ምን ተባላች? መዱል በደል ተለውጣ ማለት ነው። ወይም ምን ይባላል? ከዛ ምትክውና ስለመጣች መዱል በደል ወይ ምትተክቶ የመጣ ማለት ነው። ከማን ከስኩኗ ሐምዛዋ ከተክታ ስለመጣች መዱል በደል ተብላ ከጠራች ፈአስሉ ለምሳሌ አመኑ የሚለው ለምሳሌ አ መኑ ነበረ፣ ከዛ ፈኦብድለት ለሃምዛ ሃምዛ ተተካጭ እሳኔ ሁለተኛዋ ሳኪና ቢሐርፊ ሙናሲብ ሊሐረከትል ሐምዘል ኡላ ፈሷረ ላሊፈን ሳኪና ዋሃከዛ ይላል። አላኩ ሊሃሌን ጠቅለስናደርገው ምንድ ነው? መዱል በደል የሚባለው ሃምዛና መዱ በአንድ ቦታ በአንድ ቃላት ላይ መጥተው ነገር ግን ሀምዛዋ ከመዱ ከተቀደመች ምን ይባላል? ይሄ መዱል በደል ይባላል። ሀምዛና መዱ ባንድ ላይ መጥተዋል። ከዛ ሀምዛ ከመዱ ተቀድማ ከመጣች ለምሳሌ እኮ ኢ ማለት ስንል፣ ያ መዷ ከሷ በፊት ማመታለች፣ ሀምዛ መጣች። ስለዚህ ምን ይባላል? ይሄ መዱል በደል ተብሎ ይጠራል ነው። ሌላው መዱል ዒወድ የሚባለው ነው ወደ ስንት እያየን ነው ማለት ነው? አንድ አራት እያየን ነው ማለት ነው። መድል አለዚ ስኩን አየን፣ መድል በደል አየን። አሁን ደግሞ መድል ዕወድ አምስተኛ እያየን ነው ማለት ነው። መድል ዕወድ ዕወድ ያው ማለት ከተክቶ ነው። ይሄ ደግሞ ከተንን ተክቶ ተክቶ ስለሚመጣ ነው። እዛኛው ላይ በደል ነው ልዋጭ ማለት ነው። ከለውጦ ስለመጣ ይሄ ደግሞ ዕወድ የሚባለው ደግሞ ምትክ ነው። የሚከተካው ግን ከተንን ተክቶ ስለሚመጣ ነው። ኢንሻአላህ ይመጣ

ዓሊመን ሓኪማ ስንን ሓኪማ ዓሊመ አሁን ስናቆም ማለት ነው። ዓሊመን እንትን ስንን ያው መደጦ በይሎ ስስን ዓሊመን ስንልም ግን ሓኪማ ስንን እቺ ስናቆም የምትሳበው ስንት ነው? ሁለት ሀረካ ነው። ሓኪማ እችኛዋ ስንት ነው? ሁለት ሀረካ ነው የምትሳበው። ይሄ ምን ይባላል? መድርዑድ ማሆል መዱ ዕወ መዱ ዕወድ ማንነው ወማ ቀድሩ መድሂ የመድሱ መጠን ስንትንል ወልወቅፍ መቆም ነው አለ። ተንዊኒ ተንዊን ላይ መቆም ነው አለ መንሱቢ ነስብ የሆነ ማለት ነው መንሱብ በሆነ ተንዊን ላይ መቆም ነው። ሓኪመን ዓሊመን እኮ መንሱብ ናቸው። ፊ አኺሪ ከሊመቲ በቃላቱ መጨረሻ ላይ ይሄን የምንቆምን ሲሆን ነው መንሱብ ሲሆን ነው። ቦምና ከስራ ከሆነ ግን ምን እንደሚሆኑት፣ እሱ ላይ ከሆነ መድ ዓርድ ሊስሱኩን እኩል ነው የሚሆነው። ወይም ያው መድራዝስ እናቆም ከሆነ መድ ዓርድ ሊስሱኩን የሚባሉት፣ ለምሳሌ ሃኪሙን ቢልል፣ ለምሳሌ ሃኪም ብለን የምናቆመው። ለዓሊሙን ቢልል፣ ለምሳሌ ዓሊም ብለን የምናቆመው። መድ ለዓርድ ሊስሱኩን የሚሆኑት ቦማ ከሆነ